እሱ ቁጥር አንጻር ስድስት ቀን አያስፈልገውም። ኩን ብሎ ነው የሚያስገኘው። እነማ እምሮሁ ኢዛ አራደ ሸይአን አንየቁለ ለሁ ኩን ፈየኩን። ቢፈልግ ሰማያትና ምድርን የሚያህል በሚሊየን ቢሊየን የሚቆጠር እኛ በማናውቀው መልኩ ዝም ብሎ ኩን ብሎ መፍጠር ይችላል። የእሱ ችሎታ ገደብ ስለሌለው ግን ስራ ላይ መረጋጋትን ሊያስተምረን ስድስት ቀን ፈጠረ፣ ይላሉ ዑለማዎች። የምንሰራው ነገር ላይ ችኩልነት ካለ ጥራት አይኖርም፣ መበላሸት ይኖራል። አብዛሃኛው አደጋ የሚከሰተው ከመቸኮል ነው። እንግዲህ የመኪና አደጋ ምሳሌ እናምጣና ወይ ገጪው ወይ ተገጪው ተቸኩለዋል፣ እንጂ ሁሉም ሚዛኑን ጠብቆ ተረጋግቶ የሚነዳ ቢሆን ኖሮ ይህ አይሆንም ነበር። ልጆቻችን ጋር ስንኖር አንዱ አደብ ያጣል፣ ባለቤት አደብ ታጣለች። ሰውናትና ተነስቶ ተናዶ ያልሆነ አመታት መጥቶ አካለ ስንኩል አይነ ስውር የሚያደርጋለ። ሌላ ቀርቶ ነቢያችን ሰለላሁ ዐለይሂ ወሰለም ዋህይ ሲመጣ እንዳይጠፋኝ ብለው ቸኩለው ከስር ከስር ሲያነቡ

ሶላት ስትሄዱ አሉ ፈእቱሃ ወአንቱም ተስዐውነ ተምሹውነ ወላ ተእቱሃ ወአንቱም ተስዓውነ። እየሄዳችሁ ረጋ ብላችሁ ሂዱ እንጂ እየሮጣችሁ አትሂዱ። መረጋጋት ያስፈልገዋልና ማለት ነው። እዛም ቁመህ እኮ መጥደፍ የለብህም። መንገዱም ረጋ ብለህ መፍጠም ማለት በቂ ጊዜ መድብህ መሄድ እንጂ ጫፍ ላይ ከደረሰ በኋላ አጓጉል ሩጫ መሮጥ ማለት አይደለም። የትኛውም የህይወት ዘርፋችን ላይ መቸኮል ጎጂ ነው። አሸጁ ዓብዱልቀይስ የሚባል አንድ ሰሓቢ ከባህረይን አካባቢ ወገኖቹን እየመራ መጣ። ነቢዩን ናፍቀዋል ሰለላሁ ዓለይሂ ወሰለም፣ መዲናን የመጣው ቶሎ ለማግኘት ስለሚፈልጉ ሌሎቹ ሰሓቦች አብረውት የመጡ ቶሎ ቶሎ ብለው እቃቸውን እንኳን በደንብ ከግመሎቻቸው ላይ ሳያራግፉ መስጂድ ገቡ፣ ረሱሉን ለማግኘት መሪው ግን ቀስ ብሎ ግመሉን አራግፎ ዕቃውን አውርዶ ቆይቶ መጣ። ረሱል ስ ላ ወሰለም ምን አሉት? ኢነ ፊከ ኸስለተይን አሉት። አንተ ላይ ሁለት ጥሩ ባህሪዎች አሉ አሉ። መልካም ነገር ሲያዩ ማበረታታት፣ ሽልማት መስጠት የረሱል ሱናቸው ነው። ሁለት መልካም ነገሮች አሉ አሉት። አልሒልመ ወልአናተ ታጋሽነትና መረጋጋት አይባሃለውና፣ እነዚህ ጥሩ ባህሪዎች ናቸው አሉት። እንግዲህ መርጠውም አሁን እንግዲህ እሱም ረሱልን ለማግኘት ነው ባህረይን ከሚባል አገር በረሃ አቋርጦ የመጣው ሌሎቹም እንደዚሁ። ግን ግመሎቹም ደክመዋል፣ ወገባቸው ላይ ሸክም ተሸክመው ሊወርድላቸው ሊያርፉ ይገባል። ቸኩሎ መሄድ የሚያመጣው ለውጥ የለም። ረጋ ብሎ መሄድ ነበርና ይህን አስተማረም። በምትሰሩት ነገር ሁሉ አትቸኩሉ። ችግርም ሲያጋጥማችሁ ረጋ ብላችሁ አጢኑ። ደስታም ሲያጋጥማችሁ ከመጠን በላይ ፍንድቅ ብላችሁ እንትናት ብሎ ረጋ ብላችሁ ህይወት፣ ሁሉ ነገራችን ላይ፣ ትዳራችን ላይ፣ ንግዳችን ላይ ዒልም ስንፈልግ ረጋ ብለን እንግዲህ። የረጋ ቅቤ ይወጣዋል ይላል የእኛ ሀገር ሰው። ወተት ካረጋ ቅቤ አይወጣውም ለማለት ነው። የጅብት ትኩል ቀንድ ይነክሳል ይላሉ። የሚጠቅመው ስጋው ሆኖ እኔያው መቸኮል ያላግባብ የሆነ ቦታ ላይ ሊያቆመህ ይችላልና፣ እስቲ በህይወታችን ውስጥ መረጋጋትን እንልመድ፣ መታገስን እንልመድ፣ ሁኔታዎችን በሰከነ መንፈስ ማጤንን፣ አስተዋይነትን እንለማመድ። ግልፍተኝነት ይቅርብን። ሐታ ዳዕዋ ላይ በጣም መረጋጋት ያስፈልጋል። አንድ ሙንከር ያየ ሰው ያንን ሙንከር ለማስወገድ ብሎ የሚወራጨውና የሚያጣው አደብ የበለጠ ሌላ ሙንከር ሊያመጣ ይችላል። ዝም ለማንሳት ማንሳት ዱላ መሰንዘር እቃ ያሰብራል ማለት ነው። መሌላ አባባል እዚ ዝም ለማንሳት ማንሳት ቀስ ብለህ እሽ ብትላት ትሄዳለች፣ ዱላ ካወረርክባት ክባት ግን ዝምቧ አመልጣለች እቃ ትሰብርና በኋላ ትጸጸታለ ማለት ነው። ከመቸኮል የምናገኘው ነገር የለም። ከመረጋጋት ብዙ ጥቅም ስለምናገኝ ህይወታችን የተረጋጋ እንዲሆን እናድርግ። አላህን መዘከር ስናበዛ